ሰላማችሁ በያላችሁበት ደስት ይበልልኝ እያልኩኝ ዛሬ በአንድ ጉዳይ ላይ የግል ሀሳቤን አመለካከቴን ትንሽ ላወራችሁ ወደድኩኝ። ይህም ምንድነው? ከቅርብ ጊዜ ወዲህ በፊትም የነበሩ ነገሮች ቢሆኑ፣ አሁን ላይ ግን በወጣቱ ዘንድ እየተለመደ እየመጣ በጣም ጎልቶ እየታየ የመጣ አንድ ነገር አለ። እሱ ምንድነው? ራሴን ላጠፋ ነው የሚል ማለት ነው እና ብዙ የራስ ማጥፋት ሙከራዎች ተደርገዋል። እጅግ በጣም ያው በቁጥር በጥናት ባላረጋግጥም ከየተለያዩ የማህበራዊ ሚዲያዎች በምንሰማቸው ደረጃ ግን በጣም ብዙ ሙከራዎች ይደረጋሉ። እንደዛሁም እራሳቸውንም ያጠፉ ሰዎች አሉ። ይህ ብቻ አይደለም፣ እጅግ በጣም የሚያሳዝን ሁኔታና ድርጊት ቢሆንም አሁን እኔ ላወራበት የፈለኩት ግን ከዚህ ጋር በተያያዘ እየለመድ ነው የመጣ ነው ነገር አለ የሆነ ሰው የሆነ ወጣት ይነሳና በማህበራዊ ሚዲያ ላይ አጭር ምስል ቀርጾ በመልቀቅ እንደዛውም ደግሞ በቀጥታ ስርጭት ላይ ራሴን ላጠፋ ነው፣ ራሴን አጠፋለሁ እያለ የሚያሰራጭበት ሁኔታ አለ። ይህ በእርግጥ እጅግ በጣም የሚያሳዝን ድርጊት ነው። እርግጥ ነው ሁላችንም የራሳችን የሆነ ውጣ ውረድ ፈተና አለብን። እንበርታ፣ በርቱ፣ ራሳችሁን አታጥፉ፣ እንደዚህ አታደርጉ ሲባል ሌላው ደልቶትና ተመችቶት አይደለም። ምናልባትም ከዛ በከፋ ሁኔታ እያስተናገደ ይሆናል ያ ሰው በርታ፣ አይዞክ የሚልክ ሰው ማለት ነው። ወይም የሚለን ሰው እና ይሄን ልፈርድባቸው ሳይሆን ለምን ራሳቸውን ሊያጠፉ ወሰኑ? እንዴት እንደዚህ አይነት ሀሳብ አይምሯቸው ያመጣሉ? የሚለውን ልፈርድባቸው ወይም ልክ አይደሉም ልክ ናቸው ለማለት ሳይሆን ይሄ ድርጊት ግን በማህበራዊ ሚዲያ ተቀርጾ የሚለቀቁ ነገሮችን ልብ ልንላቸውና አጽንኦት ልንሰጣቸው ይገባል። እኛ ብቻ ሳንሆን የህግ አካላት ራሱ ይህንን ነገር ሊያስተውለው ይገባል። ምክንያቱም ወንጀል ነው። ራስን ማጥፋት ራሱን የቻለ ወንጀል ነው። አንድ ሰው ራሱን ማጥፋት አይችልም ህጉ መሰረት ማለት ነው። እሱ እንዳለ ሆኖ ደግሞ እንደነዚህ አይነት ሁኔታዎችን በማህበራዊ ሚዲያ ቀርጾ መልቀቅና ማስተላለፍ ሊያስጠይቃቸው ይገባል እና ይሄ ችላ ያልነው ዝም ያልነው ነገር እየተንሰራፋ በማህበረሰብ ውስጥ የሆነ ሰዓት ላይ ትልቅ ራስ ምታትና መጥፎ ሁኔታ ላይ ሊደርስ ይችላል። ምክንያቱም እኛ ባለንበት ሁኔታ ልጆቻችንን ስልካቸውን የምንቆጣጠር አይደለንም። ለልጆች ስልክ ገዝቶ መስጠት ራሱ እንደ ትልቅ ጀብድ የሚታይበት አንዳንድ ሁኔታዎችና አካባቢዎች አሉ። እናም ታዲያ ከዛ ባሻገር ስልክ መያዛቸው ብቻ ሳይሆን የሚገርመው እነዚህ ወጣቶች ህጻናት ወጣት ለማለት ራሱ የሚከብዱ አስራ አራት አስራ አምስት ዓመት ደረጃ ሳይቀሩ በየትምህርት ቤቱ ስልክ ይዘው የሚሄዱ በስልክ የሚጠቀሙ ናቸው። የተለያዩ ማህበራዊ ሚዲያን የሚጠቀሙ ናቸው እና እነዚህ የተለያየ የእውቀት ደረጃ የግንዛቤ ደረጃ ላይ ያሉ ልጆቻችን ይህንን ነገር ህይወትን ከመታገል ይልቅ እንደ አንድ መፍትሄ የሚቆጥሩ አልፎም ተርፎም እነዚህ ራሴን አጠፋለሁ ብለው የሚፎክሩ ሰዎች በተለያዩ ሁኔታ እየተቀባበል ናቸው፣ ታዋቂነትን ሲያተርፉ የሰዎችን ጆሮ ሲስቡ ተደማጭነትን ሲገዙ እያየን ነው። ስለዚህ እነዚህ ሕፃናት እነዚህ ወጣት ልጆች ይህንን ነገር ሲያዩ ህይወትን ከመጋፈጥ ህይወትን ከማሸነፍ ይልቅ ራስን ማጥፋት አንዱ መፍትሄ እንደሆነ እንዲማሩ እያደረግናቸው ነው፣ በቀላሉ ማለት ነው። እና ለዛ ነው ትኩረት ልንሰጠው ይገባል ምለው። እርግጥ ነው እነዚህ ራሴን ላጠፋ ነው ብለው በሚዲያ የሚወጡ ምናልባትም የተለያዩ የራሳቸው የሆነ ምክንያት ይኖራቸዋል። እውነትም ሕይወት ከብዷቸው የሚያግዛቸው ሰው ፈልገው በዛ እንዲታዘንላቸው ፈልገው አንዳንዱም ደግሞ እውቅና ለማግኘትም በተለያዩ መንገዶች ያንን ነገር የሚያደርግ አለ። ይሄ ታዲያ በሽታ እንጂ ተገቢነት አይደለም። እና ራስን እስከ ማጥፋት ደረጃ ደርሻለሁ ብሎ ሚዲያ ላይ ወጥቶ መናገር ከቻለ በዛው በተያያዥነት እርዱኝ፣ ተቸግር ያለው ማለት ነው ያለበት ብዬ ነው የማምነው። እርግጥ ነው ይሄ ራስን የማጥፋት ነገር እየተዛመተ እየተዛመተ መጥቶ አሁን ላይ ለጆሯችን እንኳን አዲስ ነገር ያልሆነ ሆኗል። እከሌ ራሱን አጠፋ፣ እከሌት ራሷን አጠፋች። ለምን ሲባል ከብዷት፣ ከብዶት። በጣም የሚያሳዝን ነገር ነው። በተለይ ደግሞ የምናያቸው እንዲህ አይነት ድርጊትን ሲያደርጉ የምናያቸው ገና ህይወትን ያልጠገቡ ሰዎች ናቸው እና ሌላው ስጋቴ ይሄ ነገር ተዛምቶ ሌሎች ወጣቶች ላይ እንደ አንድ መፍትሄ እንዳይወሰድ ልንሰጋ ይገባል። በተለይ ደግሞ እኛ የልጆቻችንን ስልክ የማንቆጣጠር የማናይ ወላጆች ብዙ ስለሆንም ማለት ነው እና ልጆቻችን ምን ሲያየው እንደሚውሉ አናውቅም። ይሄ ነገር የአይምሮ መለማመድን ያመጣል የሁኔታዎችን መለማመድን ያመጣል እና የሆነ ሰዓት ላይ አንዱ የችግሮቻችን መፍቻ ቁልፍ አድርገ ነው ልንወስደው ይገባል እና አሁንም እንኳን በሚያስገርም ሁኔታ እየጨመረ እየጨመረ እየጨመረ ራሴ ማጥፋት ዜና ለጆሯችን አዲስ መሆኑ እየቀረ መጥቷል እና ይህ ነገር በደንብ በማህበረሰብ ትኩረት ሊሰጠው እና ሊወገዝ የሚገባ ነው። በተለይ ምስል እያሰራጩ ራሴን ላጠፋ ነው የሚሉት ላይ ትኩረት ልንሰጥባቸው ይገባል እና እነዚህን ነገሮች እርግጥ ነው እነዛም ሰዎች ተስፋ ቆርጠው አማራጭ አጥተው ምናምን ሊሆን ይችላል። ቢሆንም ግን በዚህ ደረጃ እንደ ወረርሽኝ ያንን ነገር በሌሎች ማዛመት ተገቢ አይደለም። ምክንያቱም ምንም እንኳን በተመቻቸው ሁኔታ ውስጥ ባንሆን እንኳን እኛ ህይወት መሮን ከብዶን ከፍቶን ቢሆን እንኳን ማህበራዊ ህይወት የማህበራዊ ኃላፊነት ግዴታ ስላለብንም ጭምር ማለት ነው እና ለምናደርጋቸው ነገሮች ብዙ ነገሮች ልቅ ቢወጡም ብዙ ነገሮች በትክክለኛ መንገድ እየተከወኑ እየሆኑ ባይሆን እንኳን በቻልነው አቅም ግን ለምናደርጋቸውን ነገሮች በተለይ ማህበራዊ ሚዲያ ላይ ለምናሰራጨውን ነገሮች ኃላፊነት ሊሰማን ይገባል። ይሄ ራስን ስለማጥፋት ብቻ እንዳልሆነ እዚህ ጋር ይሰመርልኝ እላለሁ። ሌላው የሚያስፈራው ነገር አሁን ላይ ራስ ማጥፋት እንደ ትልቅ ልምድ እየተወሰደ ወንጀል ራሱ መደበቂያ ይሆናል። ሰዎች ተገለው ከፎቅ ላይ ቢወረወሩ ተገለው የሆነ ቦታ ተቀለው ቢገኝ የሆነ ነገር ወንጀል ተሰርቶባቸው ቢገኙ እነዛ ሰዎች ራሳቸውን ነው ያጠፉት የሚል ድንድም ያለ መላምት ላይ እንደርሳለን። በህግ እንኳን ሳይረጋገጥ ማለት ነው ወንጀል ተሰርቶባቸው እንደሆነ እንኳን ሳናቅ እንደዚህ ሆኖ ራሱን አጠፋ እንደዚህ ህይወት ከብዶት ነበር እንዲህ እንዲ እንዲ እያለን የሰዎችን ሀቅ፣ የሰዎችን እውነት፣ የሰዎችን ፍትህ እንዲሸሸግ እናደርጋለን እና፣ ይሄ አንዱ ክፋቱ ነው፣ ራስ ማጥፋት እየተለመደ ከመጣ ማለት ነው። ሁለተኛው ደግሞ ትልቁ ትኩረት ልንሰጥበት የሚገባው ነገር የተወሰኑ አንድ ሁለት ሚዲያ ላይ ያየሁት ነው። ራሱን ለማጥፋት፣ ራሷን ለማጥፋት ሞክራ ተርፋ ቃለ መጠይቅ የተደረገላት ማለት ነው እና በጣም ነው የታዘብኩት ያንን ፕሮግራም። ምክንያቱም በጣም ብዙ ወጣቶች የሆኑ እድሜ ላይ ያሉ ልጆች የሚከታተሉት ፕሮግራም ነው። እዚህ ላይ ስሙን መጥራት አልፈልግም። ምናልባት እናንተ ማየታቸው ታዘባቸው ይሆናል እና እንደኔ፣ ራሱን ለማጥፋት የሞከረ ሰው ትልቅ የሆነ ችግር ውስጥ ነው ያለው፣ ትልቅ የሆነ ሕመም ውስጥ ነው ያለው። ስለዚህ ይህ ሰው የዛሬ ሳምንት ራሱን ለማጥፋት ሞክሮ ዛሬ ላይ እኛ እንግዳ አድርገን የትኛውን የህይወቱን ልምድ ነው የምንጠይቀው? ምኑን ነው? ምን ትምህርት ወጣቱ ወይም ደግሞ ያንን የሚከታተል ሰው ምን አይነት ትምህርት እንዲወስድ ነው ያን ሰው አቅርበን የምንጠይቀው? ይህ ሰው እኮ የሚያስፈልገው ቢቻል በህግ መጠየቅ፣ ካልተቻለ ያው በህግ ይጠየቅ የሚለው ቅንጦት ሊሆን ይችላል። ምክንያቱም ችግሮቹን ልናጣራለት ልናይ ይገባል። ከዛ ባሻገር ግን እጅግ በጣም የስነ ልቦና መታወክ ህመም ውስጥ ያለ ነው የሚሆነው። ስለዚህ ይህንን ሰው ክትትል ነው ሊደረግለት የሚገባው እንክብካቤ ነው ሊደረግለት የሚገባው። ከምኔው ችግሩ ተፈቶለት ነው ከምኔው የውስጥ ቁስል ተፈቶለት ነው? እዛ ጋር ቃለ መጠይቅ እያደረግንለት ለምን ራሱን ሊያጠፋ እንደሞከረ ከዛ እንዴት እንደተረፈ ልክ እንደ ድራማ ማለት ነው ልንሰማ አይገባም። ይሄ በጣም ትልቅ መታወቅ ትልቅ መታመም ነው ይሄ ራሱ እና ልናደርግ የሚገባው ያ ሰው እንደ አጋጣሚ ነው በህይወት የተረፈው እንጂ ያለበት ችግር ተቀርፎለት ላይሆን ይችላል። አሁንም ነገ ከነገ ወዲያ ያንን ስለማድረጉ በምን ያህል እርግጠኞች ነ አናውቅም። ስለዚህ ይህ ሰው የህክምና ክትትል፣ የስነ ልቦና ህክምና ነው የሚያስፈልገው እንጂ ሚዲያ ላይ መጥቶ ራሱን እንዴት ሊያጠፋ እንደሞከረ እንደ ትልቅ ጀብድ ያሳዝናል ያንን ማየታችን እና እነዚህ አሁን ላይ እየተለመዱ ያሉ ትክክል ያልሆኑ ማህበረሰብን የሚመርዙ ወጣትን የሚመርዙ ትውልዱን ቀለል ያለ መፍትሔ አድርጎ እንዲቀበሉ መለማመጃ የሆኑ ነገሮች ላይ ትኩረት ሰተ ነው ልናወግዘው ይገባል። ማህበራዊ ሚዲያ ላይም ሲመጡ እንደነዚህ አይነት ሰዎችን በቅርብ ልንከታተላቸው እና ይህ ነገር መሆን እንደሌለበት ልናስረዳቸው ይገባል። እየፈረድኩ አይደለም ራስን ማጥፋት የሚወስኑ ሰዎች ላይ እየፈረድኩ አይደለም። ምክንያቱም ሁላችንም ያንን ነገር የሆነ ሰዓት ላይ ወስነን አስበን አቅደን እናውቃለን። ከዚህ ህይወት ከዚህ መኖር ምናለ ራሴን ባጠፋ ምናለ በሞትኩኝ ብለን ብዙ የሚያማርሩ ሁኔታዎችን ሊያጋጥሙን ይችላሉ፣ እና ራሳችሁን ማጥፋት መፍትሄ አይደለም ራሳችሁን እንደዚህ አይነት ነገር ራሳችሁ ላይ አታድርጉ ብለን ስንል ወይም ሌሎች ሰዎች ሲሉ እነዛ ሰዎች ህይወት ተመቻችቶላቸው፣ ደልቷቸው፣ አልጋ ባልጋ የሆነ ነገር ነው ሆነው አይደለም። ሁሉም ሰው የራሱ ጦርነት፣ ሁሉም ሰው የራሱ ችግር፣ ሁሉም ሰው የራሱ መከፋት፣ ማዘን፣ መበሳጨት፣ ማጣቶች፣ መሰበሮች፣ መውደቆች በጣም ብዙ ብዙ ነገሮችን እያስተናገደ ነው ያለው። የራሳችንን ጦርነት ራሳችንን ልንወጣው የሚገባው ብዙ ጊዜ ማለት ነው። የሚረዱን የሚያግዙን ሰዎች በዙሪያችን አስፈላጊ እንደመሆናቸው መጠን እኛ ለራሳችን ደግሞ እጅግ በጣም አስፈላጊዎች ነን እና ራሳችንን ልንወደው ልናከብረው የተሰጠንን ህይወት ትክክለኛ ትርጉም እንዲኖረው ማድረግ የእኛም አንዱ የቤት ስራ መሆኑን ልናቅ ይገባናል እና ስለዚህ በርቱ፣ እንበርታ ነው የምለውኝ። በጣም አስቸጋሪ ሁኔታ ላይ አስቸጋሪ ወቅት ላይ ነን ያለነው። እረዳለው፣ እኔም እንደዛው ስለሆንኩኝ ማለት ነው። ግን መሞት መፍትሄ አይደለም። ኑር፣ ባታምንም፣ ለአንተ ባይመስልም እንዲሉ ማለት ነው። ስለዚህ በርቱ ልኝ እላለሁኝ። ለዛሬ ያስኩት ሀሳብ ይህንን ይመስላል። እናንተም በዚህ ላይ የምጨምሩት ሀሳብ አስተያየት ካላችሁ እንድትጽፉልኝ ስል እጠይቃለሁኝ። ይህን ቪዲዮ ላይክ ማድረጋቸውን ቤተሰቦች ያለመሰቡ ደግሞ ሰብስክራይብ በማድረግ ቤተሰቦች እንድትኑልኝ ስል እጠይቃለሁኝ። ፈጣሪ በነገራችሁ ላይ ሁሉ ይቅዳን ቸርኮኝ